የመድኃኒት አቅርቦት እጥረት በሕክምና አገልግሎቱ ችግር እየፈጠረባቸው መሆኑን በደጋዳሞት ወረዳ የማህበረሰብ ጤና መድን ተጠቃሚዎች ተናገሩ። በጤና ተቋማት ላይ የተፈጠረውን የመድኃኒት እጥረት መፍትሄ ለመስጠት እየሰራ መሆኑን የምዕራብ ጎጃም ዞን ጤና መምሪያ አስታውቀዋል። ተጨማሪውን ከአሻግሬ መንገሻ እንከታተል። ወይዘሮ አላምን የታደለና አቶ ገበያው ሞላ በምዕራብ ጎጃም ዞን የደጋዳሞት ወረዳ ነዋሪ ናቸው። የማህበረሰብ ጤና መድህን አገልግሎት ያለውን ጠቀሜታ በመገንዘብ ከሦስት ዓመት በፊት በጤና መድህን አባልነት ታቅፈው ሲገለገሉ ቆይተዋል። ከቅርብ ጊዜ ወዲህ በጤና ተቋማት ላይ የመድኃኒት አቅርቦትና እጥረት በመከሰቱ የተፈለገውን አገልግሎት ማግኘት አልቻሉም። በዚህም ለእንግልትና ለውጭ የተዳረጉ መሆናቸውን ተናግረዋል። የጤና መድህን ከፍለናል ብለን ዝም ብለን እንመጣና እዚህ ተግል ግዙ እንበላለን ተግል ግዙ ስንበል ትህትናንጠ ያንሰንድ

ፈቶ የማህበረሰቡን ጠቃሚነት ለማረጋገጥ እየተሰራ ነው ብለዋል። ማህበረሰብ አቀፍ ጤና መድን እንደደጋዳሙት ያው ከተጀመረ ወደ ኦልሞስት ወደ ሶስት አመት አካባቢ ይሆናል እና በጥሩ ሁኔታ እየሄደን ያለው፣ መጀመር አካባቢ ላይ የተሻለ እንቅስቃሴ ነበረ። አሁን ወደ ሆነ ግን የተወሰነ የመድኃኒት የግብአቶች መቆራረጥ ነገር ይኖራል ያለው። አገልግሎቱ ማህበረሰቡ በጥሩ ሁኔታ ነው የተቀበለው ያለውን ነገር ማለት ነው። ሁሉም ጥቅሙን እያወቀው ስለሄደ አሁን ጥሩ ግንዛቤ ያለው በደንብ እየተጠቀምበት ነው ያለ። ምናልባት የተወሰነ ግብት መቆራረጦች ነገር አሉ። እነዚህ ነገሮች እንግዲህ ከወረዳ የጤና መድን እንትን አለ፣ ደብረ ማርቆስም አለ፣ ሌላ ኤጀንሲ ከነሱ ጋር ያለውን ነገር እንትን እያለ ያሉ ግብቶችን እያመቻቹ ማህበረሰቡ አስፈላጊውን ዝግጅትና አስፈላጊውን ጥቅም እንዲያገኙ እየተደረገን ያለው በምዕራብ ጎጃም ዞን በሁሉም ወረዳዎች የጤና መድን ተጠቃሚዎች ቁጥር ከዓመት ዓመት እየጨመረ መጥተዋል። በተለያዩ ምክንያቶች በሚፈጠር የመድኃኒት ጥረት ህብረተሰቡ ለችግር የተጋለጠ ነው። ይህንን ችግር ለመቅረፍም ከግል የጤና ተቋማት ጋር የሶስተኛ ወገን ውል የመያዝ የጤና መድን ሽፋንን የማሳደግ ስራ እየተከናወነ መሆኑን የዞኑ ጤና መምሪያ ምክትል ኃላፊ አቶ ደሳሌ ዳምጤ ተናግረዋል። አብዛኞቹን ጤና ጣቢያዎቻችን በዚህ ዓመት ስንገመግማቸው መድኃኒት ከሞላ ጎደል አላቸው። አንዳንዶች ግን የላቸው ከለለስ ምን ማድረግ አለብን? የሌለባቸውን ከውጭ ውል መያዝ አለብን። የሶስተኛው ወገን ውል መያዝ አለብን። በዚህ ዓመት ምዕራብ ጎጃም ሁሉም ወረዳዎች ውል ይዘዋል። ሁሉም ወረዳዎች ቀይ መስቀል ይዘዋል። ሁሉም ጤና ጣቢያዎችም ሆነ ሆስፒታሎች ጋር ያለው ነገር አሁን መንገላታቱ ከሞላ ጎደል ቀንሷል። ያ ማለት ግን መቶ በመቶ ማህበረሰቡ አይጉላለን ማለት አይደለም። በጣም ሚጉላላ ማህበረሰብ አለ። እሱነን ለማስቀረት አሁንም ብዙ ስራ እየተሰራ ነው። አንደኛው የጤና መድን ሽፋናችን በዚህ ልክ ካደገ አትልስ ጤና ጣቢዎች በበጀት ሙሉ ይሆናሉ። በበጀት ሙሉ ሆኑ ማለት ደግሞ መድኃኒት የሚፈልጉትን መድኃኒት ያስገባሉ ማለት ነው። በምዕራብ ጎጃም ዞን ከ98 በመቶ በላይ የሚሆነው የኅብረተሰብ ክፍል በጤና መድን አባልነት ታቅፏል። በዚህ ዓመት በተደረገው ሰፊ ንቅናቄ ከ220 ሚሊዮን ብር በላይ ከአባላቱ ተሰብስቧል። ይህ ደግሞ የመድኃኒት አቅርቦትን በማሟላት በህብረተሰቡ የሚነሱ ቅሬታዎችን መፍትሄ የሚሰጥ መሆኑን ከዞኑ ጤና መምሪያ የተገኘው መረጃ ያመላክታል።